ስንት ቀን ነው እናትህንና አያትህን ወንድምህን ገልደህ የምትዘልቀው ስንት ቀን ነው እስቲ ልጠይቃችሁ ስንት ቀን ነው ገላችሁ የምትጨርሱት ያው ሰባት አመት እኮ ገደላችሁ ምን አተረፋችሁ ገደላችሁ እኮ ሰባት አመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ እስቲ ምን አተረፋችሁ ንገሩኛ ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ ቆሙና አስቡ ዶክተር አብይ ምን ምን እያደረጉ ነው? ቆይ ምን ያረጉ? ቦቢ ያስደስተውታል። ይሄ ነገር ደስ ይለውታል። የእህቶች ተቆራርጦ መሞት ያስደስተውታል። የህፃናት ተበጣጥሶ መሞት ያስደስተውታል። የእናቶች ጥቁር ለብሶ እንደዚያ፣ የእናቶች ጸሎት ነው እኔ ያዘኝ ያሉት ያ ነገር ያስደስተውታል። እርግጠኛ ነውት። ያንን ነገር ቃልዎትን ለመቀበል ያስደስተውታል። የነዚህ ህፃናት ሞት እንደዚያ ያስደስተውታል። ደስ ይለውታል እሱ የሰው ልጆች እዚህ ላይ አልጋ አልጋ ሆኖ ያዎታል ያሉ እሱ ያያሉ። ያ ይታየዎታል። እየከሰስኩት እስኪ ይዩት እውነቱን ይዩት። አይነግሮትም። አብሮዎት ያሉት ውሸታቸውን ነው። ህዝብ አልወደዶትም ጠልቶታል። ልንገሮዎት፣ ይመለሱ። አነ እነሱና ከአንተ በላይ የሚሉ ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበር ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለዎትም። አሁን ሌላ ስም ነው የምሰጠዎት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው ምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። አይቀርም እኛ ላናየው እንችላለን እንጂ አይቀርም እሱ ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናደርግ፣ ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የገለጸው ነገር እኮ አይደለም። እኔ አሁን በኢትዮጵያ ስለ በነገራችን ላይ እነዚህ የታወቁት ናቸው፣ የተቆጠሩት ሰው ያያቸው ናቸው። አሁን የተናገርክላቸው የተናገርካቸው ሀያ አምስት ቁጥር እኛ የምንቆጥራቸው ሰው ያያቸው ነው። ያልተቆጠሩ የማይታዩ ስንት ሰዎች አሉ ስንት የሚያልቁ ሕፃናት፣ እህቶች፣ እናቶች የሚደፈሩ፣ የሚታሰሩ፣ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው ያሉ? ይሄ እኮ አሁን አንተ የተቆጠሩትን ነው የምትነግረኝ። ይሄ የተቆጠረው የማይቆጠር በየቀኑ ከአምስት እስከ ሰባት ድረስ ላለፉት አምስት ዓመታት በየቀኑ ይህን ያህል የሚሞትባት ሀገር ናት። ሰባት ትንስቲ በ366 አባዛው 2562 ሰዎች ቢያንስ በአብሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል። በዓመት በየዓመቱ ማለት ነው። በየዓመቱ በእንደዚህ ይሞታሉ። ባለፉት አምስት ስድስት ዓመታት በየዓመቱ እንደዚህ ይሞታሉ። አንድ ጊዜ የታጨደው ፣ እንደዚህ እንደ ሻሸመኔ ያለው እንደዚህ እንደ አዲስ አበባ ያለው እንደዚህ አንድ ጊዜ በማስ የሚገደለው አሁን ትናንት እንደተደረገው እንደዚህ አይነቱ እሱ አይቆጠር። እሱ ሳይቆጠር አጠቃላይ በየቀኑ የሚያልኩት የማይቆጠሩት፣ የማይቆጠሩት ይህን ያህል ያልቃሉ። ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት በነገራችን ላይ ሶስት በኢትዮጵያ የመግደያ መንገዶ ለመግደል ሰዎች ሶስት አራት ስም አንድን የእኔ አንድ ብቻ ቢሆን እንኳን እኔን ለመግደል ሶስት ስም ይሰጡኛል፣ ሊሰጡኝ ይችላሉ። አማርኛ ተናጋሪ ሊሉኝ ይችላሉ፣ ጳጳስ ሊሉኝ ይችላሉ፣ ኦርቶዶክስ ሊሉኝ ይችላሉ፣ ለመግደል ማለት ነው። ስለዚህ በአንዱ እንኳን ልገደል ባልችል በሌላው መገደል ይችላሉ። አሁን ለምሳሌ በኦሮምኛ ተናጋሪ ኦሮሞኛ ተናጋሪነታቸው ቢያተርፋቸው፣ ኦርቶዶክሳዊነታቸው አያተርፋቸው። ኦርቶዶክሳዊነታቸው ቢያተርፋቸው፣ እንደገና ደግሞ የዚህን ፖለቲካ ደጋፊ አለመሆናቸው አያተርፋቸው። ስለዚህ በሙሉ ሙሉ ተደርጎ እንደ ሰው የሚቆጠረው እነዚህ ነገሮች ከነዚህ ነገሮች ነፃ ሆኖ በእኔ ቋንቋ ከሰውነት ተራ ውጭ ሆኖ ዘር ሲሆን ብቻ ነው። ዘርም ከሆነ ደግሞ ይሄ ዓላማን ሲደግፍ ብቻ ነው። ያ ነው የማይገደል መረም የማይገደል ታማኝነት ያለው ተብሎ የሚቀመጥ ስለዚህ እንደዚህ ባለበት ሀገር ላይ ስለ ሞት ግለጽልኝ ብትለኝ ከንማ በቀር ለምን ልገልጽ? እንዴት አድርጌ ልገልጽልህ ልችላለሁ? ቃል የት ላገኝልህ ይችላለሁ? እንዲያውም በቀደም አንድ ቦታ ላይ ግሎ የማይደክም ስርዓት ተገሉ የማያልቅ ህዝብ ብያለሁ እና በዚህ ጊዜ እንዴት አርገህ ልትገልጸው ትችላለ እንዴት አርገህ እኒህን ሰዎች እንዴት አርገ ልትገልጻቸው ትችላለ እነዚህ ሰዎች እኮ በምድሪቱ ላይ በዚህ ምድር ላይ መኖሩን እንኳን አያውቁም እኮ እነዚህ ሰዎች ሰው ይጥላቸው አይጥላቸው እነዚህ ሰዎች በምን እንደሚገሏቸው እኮ ተገዳዮቹ አያውቁም ቢያውቁ እኮ ሲጀመር እዚያ ሊኖሩ አይችሉም ነበር። ሰውነን ብለው እኮ ነው እዚያ የሚቀመጡት። አያውቁም በገዳዮቻቸው ስም ይህን ያህል ጥላቻ መኖሩን። መግደል አልበቃቸው ብሎ ሰውነታቸውን መቆራረጡን እንኳን አያውቁም። ይህን ያህል እንደጠሏቸው የሚያውቅ ሰው የለም። ምክንያቱም እነሱ ጠብ የላቸውማ። እነሱ እነዚያን ሰዎች አይጠሏቸውማ ከምናምን ሊጠሏቸው ይችላል። ስለዚህ እንዲህ አይነቱን ነገር ልገልጽልህ የምችለው ነገር እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ሕፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው ምን ምን ቋንቋ ልታገኝላቸው ትችላለህ? ለዚህ ለዚህ መካ ያው ምን ተሰማህ ትለኛለህ እያቸው መሳት ምን ተሰማህ ትለኛለህ። እነዚህን እያየ እነዚህን እያየህ ምን ተሰማ ተብሎ እንዴት ሰው ይጠየቃል? እንዴት ትጠይቃለህ? ምን ይሰማሃል? ምን ነገር ባላደረጉት ነገር እንደዚህ ሲሆኑ ማየት የበለቀ አሁን ይህን መናገር የለ፣ እነሱ ፖለቲካ ነው ባይዘው። ይሄ በነገራችን ላይ የምናስተምራቸው ሰዎች እንዲ፣ አባ ከዚህ ባትገባ ይሉኛል። ደስ ባለኝ ባልገባ። እንደዚህ አይነት ውስጥ እንደዚህ አይነት ውስጥ ባልገባ ደስ ባለኝ። አንድ ባለፈውም ከወንድም መሳይ ጋር የተነጋገርኩት ነገር አለ። እነሱ እዚያ ያሉት አባቶች የሚያውበትን እይታቸውን፣ ምልከታቸውን ተናግሬ አሁን ያንን አሁንም ያንን አልነፍጋቸውም። በነገራችን ላይ መግለጫ አውጥተዋል። ይሄ ትልቅ ነገር ነው ለኔ። እዚያ አሁን መግለጫ ማውጣት ቀላል ነገር አይደለም። መንግስት ይከታተል ማለት ቀላል ነገር አይደለም። ምክንያቱም እነዚህ ሰዎች የሚኖሩት ይሄ መንግስት በሚያስተዳድረው አገር ውስጥ ነው። እዚያ ላይ ነው ያሉት። ስለዚህ ለዚህ መንግስት እውቅና የመስጠት ግዴታ አለባቸው እዚያ ስለሚኖሩ። አንድ ሁለተኛ፣ ብዙዎቹ አባቶች ሲሉ የሰማሁት ሌላ ነገር ብናደርግ የባሰ ይደረጋል ነው የሚሉት። ያው ፈሪ እግሩን ሲቆረጥመው የኔን ነው የሚቆረጥመው ተዋለ እንደተባለው እንደተባለው አይነት ነገር ነው እንግዲህ ያው ለምመናን አዝነን ነው ነው የሚሉት እዚያ ያሉት አባቶች የነገሩ ይለንም ቁጭ ብለንም ስናወራ ይሄኛው ያባብሳል፣ ይሄኛው ወደ ከፍታ ይወስዳል የሚል ነገር ነው የሚጠቀሙት እነሱ። ግን ሁሉም አይደሉም። ይሄንን ከዛሬ በላይ የተመቸው ጊዜ የለም ብለው የሚናገሩም ደግሞ አሉ። ለዚህ የተሾሙ ማለት ነው። እንግዲህ በሁለት በሶስት ነው የምንከፍላቸው አንዳንዶቹ አቡነ ይሳቅን እንዴት አድርገህ እንትን ልትላቸው ትችላለህ? እዚያው ሄደው ስቅስቅ ብለው አልቅሰው እና በጀምላ ይህንን ነገር ማድረግ አንችልም። እንደዚህ አይነት ላደረጉት ሰዎች እውቅና መስጠት መቻል አለብን። እዚያው ድረስ ሄደው ስቅስቅ ብለው ያለቀሱ አባታል። እኔን ሰውዬ እንዴት አርጌ ነው ልተቻቸው የምችለው? እኔ የለውም። እዚያ እኔ የምናገረው እዚያ ሳልኖር ነው። ስለዚህ አቡነ ይሳቅን የምተችበት አንድም ህሊና የለኝም። ደግሞም በመጠኑም የተናገሩትን ሰዎች የምተችበት የለኝ። ምክንያቱም እዚህ አይደለሁም። እኔ ግን ደግሞ በአንፃሩ ደግሞ ያው በፖለቲካው ለፖለቲካው፣ ስለ ፖለቲካው የተመደቡ ሰዎች አሉ። ይህንን ብቻ እንዲሰሩ የተመደቡ፣ ይህንን ብቻ እንዲያደርጉ የተመደቡ ሰዎች አሉ። እነሱ ያ ነው ስራቸው። ያንን ካላደረጉን ትልዩ ስለማቸው ተመልከት አሁን እኒህ ሰውዬ እንዴት አርገህ ነው ልትተቻቸው የምትችለው? እናንተም የሚዲያ ሰዎችም እነዚህን ሰዎች በጸሎት ሌላው እንዲረዳቸው እንዲያበረታታቸው ማድረግ ነው ያለብህ አማራጭ። ስለዚህ እኔ አላደረግኩትን ነው እኒህ ሰውዬ የሚያደርጉት። ወንድም አለም አሁን አሁን የተገናኘ ነው ስለ እነዚህ ሰዎች ሀዘናችን እንድንገልጽ እና ደግሞ እኛ እንደ ሰው ከዚህ ሀገር ሁነን ማድረግ የሚገባንን ነገር ለማድረግ እንድንወያይ ነው። አሁን በሌሎች ጉዳይ ላይ ጣት እንድንቀስር አይደለም። አሁን የእናንተ የጋዜጠኞች ችግር እዚህ ላይ ነው። በነገራችን ላይ እናንተም ወደምትፈልጉት አቅጣጫ ነው፣ እኔ ደግሞ እንደዛ አይደለም እያልኩ ያለው ይሄ የሁላችንም ነው አሉ። ከፋፈልኩል እኮ በሁለት በሦስት የተከፈሉ አሉ አሉ ሰዎች፣ ግን ላሉ ሰዎች ይሄኛው ጥሪ አይቀበልም። ሌላው ላልተነሳው ያልተነሳው ላይ ነው መከራ የሚያየው እንጂ ለሚሰሩት ሰዎች ለዚህ ለቆሙት ሰዎች ድጋፍ አንሰጥም። እኛንን ማድረግ ያለብን እዚህ አለ ነው እዚህ ነፃ ሀገር ካለ ነው ሰዎች የት አለ መቼ እንደሆነ አንተ ዲሲ ስንት ቤተክርስቲያን ነው ያለው? ስንት ቤተክርስቲያን ነው ዲሲ ያለው? ነገር አርባ በላይ ቤተክርስቲያን አለ። አርባ ቤተክርስቲያን አለ። ከዚያ እያንዳንዱ አምስት ካህን ቢኖር ስንት ካህን አለ? አርባ ጊዜ ስንት ካህን ይኖራል? በእያንዳንዱ አንድ መቶ ምመን ቢኖር ስንት ምመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም? ይችላል። ስለዚህ እዚህ ስራ እንጀምር ነው የእኔ ጥያቄ። ከዚህ ስራ እንጀምር። ይሄኛው እኛ ነፃ ሀገር ያለ ነው ሰዎች። በሌሎቹ ሀገር ያሉት በግብፅ ብትሄድ፣ በሶሪያ ብትሄድ፣ በሌሎቹ ብትሄድ፣ ውጭ ሀገር ያሉት ሰዎች ናቸው የሚሟገሉት። እዚህ አገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቀደም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቭን ቤተ ክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፉ አይደለም። ትክክል ያላደሉ ሰዎች አሉ፣ በእነሱ የተቀመጡ እንደዚህ ጊዜ ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም ያለው ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቀውስጦስ የተናገሩትን አልሰማሙ? ያንን አተጠቅሱ ሁለት መቶ ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት። እና አቡነ ቀውስጦስ ስለ እነሱ ማንም ይናገራል። እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ ማህበረሰቡ፣ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው እምለው። አሉ አልቻሉም። እኔ ስለተናገርኩ እነሱ ሊችሉ አይችሉም። እኔ አርጉ ስላልኩ ሊያደርጉ አይችሉም። ነገር ግን እኛ ማድረግ የምንችለው ቻዮቹ ሰዎች፣ ለምንድን ነው የማናደርገው ነው። አሁን እዚያ አሜሪካ፣ ኢትዮጵያ ሄደው እኮ በየቦጣው እየዞሩ ስብከት የሚሰብኩ ትልልቅ ሰዎች እኮ አሉ። አሁን ስማቸውን ልጠራቸውም አልችል። ከእነሱ ላይ ጣትህን ስትቀስራ ላይ እዚያ ውስጥ ያሉትማ የሚችሉትን እየሞከሩ ነው። እነዚያን ምንደኞቹን ትተን ማለት ነው። ምንደኞቹን በሶስት ነው መከፍላቸው። እኔ የደከሙ አሉ፣ የሚናገሩ አሉ፣ የማይሰሙ ነገር ግን ደግሞ ይሄ እንዳይነሳ የሚከላከሉ አሉ። ሶስት ናቸው ያሉ ሰዎች ሶስት ናቸው ያሉ ሰዎች። እዚህ ግን ምን ምክንያት አለው ነው ጥያቄ። ምን ምክንያት አለው? እንዳይነሳ አንድ እንዳይሆን ምን ምክንያት አለው? ንገረኝ። ምክንያቱ ይህንን ነው እኔ ልልህ እንፈልገው ይህንንም ይሄንንም እንድንጠነቀቅ ፈልጋለሁ። ለነሱ ለነሱ ሕይወት መጠንቀቅ አለብን። እዚያ ውስጥ እኛ የምናድናቸው የለም። አሁን እኔ ትንሽ ከእናንተ ጋር የምገዳደራቸው እዚህ ውጭ ያላችሁትም ሚዲያዎች የምገዳደረው እዚያ ያለውን በትክክል አልተረዳችሁትም። እዚያ ያለውን ሰዎች አልተረዳችሁትም። እኔ እዚያ ምንም እኮ ያደረኩት ነገር የለም ትንሽ ነገር ነው ያደረኩት ግን ወደ ውጭ ገብቼ እንኳን መልሼ እዚያ ስራ እንዳልሰራ አይታችኋል እንዲሁም እንዲ በጳጳስ ደረጃ እርግጠኛ ነኝ እኔ የመጨረሻው የመጀመሪያውም የመጨረሻውም ሳልሆን አልቀርም እንዲሁም ወደፊትም እንዲህ እንደሚሆን እንደማይሆን ተስፋ አለኝ ዲፖርት የተደረገ ሰው ማለት ታስሮ ከኤርፖርት ታስሮ የወጣ ሰው አልተናገርኩትም እንጂ ታስረን የወጣው ባይ ዘ ወይ ለማንም አልተናገርኩትም እንጂ እና ዱባይ ላይ ታስሬን ያደርኩት ፓስር ፓስፖርት ሁሉ ተቀምቶ አውሮፕላን እስካገኝ ድረስ ታስሬን የቆየው ታስራችሁ ሰሩ ተብሎ ማለት ነው። ዲፖርት ሲደረግ እንደዛ ነው። ይሄ ለብዙ የሆነብኝ ነገር እንዳንተማመን ያደረገን ምንድን ነው? ለምንድን ነው ጥምረት የተባለበት? ዓለም አቀፍ ጥምረት የሚለው ማህበር ውስጥ የምንገለሰው ሁለት ሶስት ነገር ነው። በኢትዮጵያ ቤተክርስቲያን ሶስት አካላት አሉ እላለሁ ጥቅመኞች ናቸው ጥቅመኞች ጥራት ነጠቆች የጓሆች ጥቅመኞች ሁልጊዜ ሰው ያልተናገረው ነገር ሁሉ ነገር ተውና ለዓላማና ለአቋም ለሰውነት ቁሙ ነው ጥሪ ሰው ለመሆን ቁሙ ሰው ለመሆን ቁሙ የኢትዮጵያውያን መለያ እሱ ነው ኢትዮጵያውያን የሰው ዘር ተገኘበት የሚባለው አንደኛው መንገድ በኢትዮጵያውያን ሰውነት የከበረ ነበር። እስከ ቅርብ ጊዜ ድረስ ዘር የሚባለው እስከ መጣበት ጊዜ ድረስ ሰውነት የከበረ ነበር፣ ታማኝነት የከበረ ነበር። የተናገሩት ከሚጠፋ የወለዱት ይጥፋት ብሎ በአደባባይ ለእውነት የማለ ማህበረሰብ ነበር። ወደዚያ እንሂድ ነው የእኔ ጥያቄ። ወደዚህ አለ ገብተው ቀድሰው አህዷ ብለው የሚወጡ እግዚአብሔርን ስለማመናቸው አማናችሁ ማረጋገጫ አይደል? እንዲህ አይነ ድቅ ልቅ ቻለ ማለት ነው። ግን በዚያ ዘመን እግዚአብሔር ያገኘው አንድ ሰው ብቻ ነው። ማን? ሳሙኤል። ለሳሙኤል ነው የተናገረው። የሚቀጣውን ቀጣ፣ የሚሞተው ሞተ፣ የሚነሳው መጨረሻ በንስሐ ወደ እግዚአብሔር የተመለሰው ህዝብ ለ120 አመት እስራኤል ወደ ከፍታ ወጣች። መጀመሪያ ሳውል ከዚያ ቀጥሎ ዳዊት፣ ከዚያ ቀጥሎ ሰሎሞን። 120 ዓመት ወደ ከፍታ ወጣች እስራኤል። ዛሬም ይህንን ነው እኛ የምንለው። እግዚአብሔር ሁልጊዜ ሰዎች አሉ፣ እዚያ ውስጥ የተደበቁ እንደ ሳሙኤል ያሉ። የመጀመሪያው ሀና ናት። በነገራችን ላይ ሀና በኢትዮጵያ አለሽ። በአሁኑ ጊዜ እኔ ብዙ ጊዜ የምጠቅሳቸው እናቶች አሉ፣ ቤተ መቅደስ ሄደው ከቤተ መቅደስ ሰው ሳያቸው 10 ሰዓት 15 ሰዓት እንባቸውን የሚያፈሱ አይኖቻቸው የውሃ ምንጭ ሆነላቸው። ድቅድቅ ካለው ልማለው ገጠር ውስጥ ቤተክርስቲያን ሌሊት ብትሄድ ብቻዋን ስትሰግድ ምት እየሰገደች አንዲት እና ታገኛለች፣ አንዲት እህት ታገኛለች። እንደ ሃና ያለች ሃናን አገኘዋት ያልኳት እህታለች። ሃና በዚያ ዘመን ታለቅስ የነበረችው ሃና ብቻዋን አልነበረችም። የሳሙኤል እናት ብቻ አልነበረች፣ ጠቅላላ እስራኤል ነበረች ስታለቀስ። የነበረው ሰው ፍጠርልኝ ብላ ልጅ ከሰጠኝ ለአንተ ሰጠሃለሁ፣ ለአንተ የተሰጠ ይሆናል ያለች። ልጅ ከሰጠኝ ለአንተ ሁልጊዜ የተሰጠ ይሆናል ያለች፣ ሰጣት፣ ሰጠችው። ያ ሃና ያነባችው እንማ ለእስራኤል ከፍታ ሆኗል። ዛሬም እንደዚህ አይነት እናቶች አሉ፣ ካህናት የሉም በነገራችን ላይ ካህኑ ራሱ ለምንድን ነው ስካርሽን የማታበርጁ ብሏታል። ስትጸልይ እኮ እንደዚያ ብሏታል። ተመልከቱ። ያ የህዝቡና የካህኑ ልዩነት። ግን በዚያ ውስጥ ሀና ጸሎቷን አላቋረጠች።